ከጣሊያን ወረራ በኋላም ፕሬዚደንት ሩዝቬልት ለቀዳማ ኃይለ ሥላሴ ይህንን ደብዳቤ ልከውላቸው ነበረ። የተወደዱ ንጉሠ ነገሥት ኃይለ ሥላሴ የእርስዎን ወደ አዲስ አበባ መመለስ አስመልክቼ ይህንን የራሴን ደብዳቤ ስልክሎ በጣም ደስተኛ ነኝ። ሁልጊዜም ደግሞ ማስታውሰው የልጆም ባል ነው ራስ ደስታ ዳምጤ በነጩ ቤተ መንግሥት በ1933 ያሳለፈውን ጊዜ ላነሳሎ ተወዳለሁ። ከእሱ ጋር ማውራቱንና የተለያዩ ጉዳዮች ላይ ከእሱ ጋር መጫወቱን አም ደስ የሚል ሰው ሆኖ ነበር ያገኘሁት። በዚህ ጦርነት ምክንያት ሕይወቱ ማለፉንም በመስማቴ ሐዘኔን ልገልጽሎ ተወዳለሁ ወራሪዎችን ለመመከት በድፍረት መዋጋቱን ሳላደንቅ አላልፍም። በጣም ማዘኔን በድጋሚ ልገልጽ እወዳለሁ። የእርሶ ፍራንክሊን ዲ ሩዝቬልት ይህንን ደብዳቤ ከጻፉ በኋላ የውጭ ጉዳይ ሚኒስቴራቸውን ዌልስን አማክረዋቸው ነበር። ምን ይመስልሃል ይህን ብልከው? ሲሉ ጠየቁት። የውጭ ጉዳይ ሚኒስቴራቸውም እንደሚያውቁት የብሪታንያ መንግሥት በኢትዮጵያ መቆየት መፈለጉን የሚያሳዩ የተለያዩ ምልክቶች አሉ። በቅኝ ግዛትነትም ለመያዝ እንደፈለገ መካድ አይቻልም። ይሄ ደብዳቤ የአክሲስ ሀገራት ማለትም ጀርመን፣ ጣሊያን፣ ጃፓን በሁለተኛው ጦርነት ላይ በአንድ በኩል ያሉት ሀገራት የመጀመሪያ የወረራ ሰለባ የነበረችው ኢትዮጵያ ላይ የሚፈጸም ሌላ ወረራ ላይ ያለንን ፖሊሲ የሚያሳይ ስለሆነ ደብዳቤው ይላክ ብለው እንዳማከሯቸው ይነገራል።